ማለት አንተ የፈለክ ብትሰራው እዩ ምንም ቢሆን ከኔ ጋር ነው። ምንም ቢሆን አይለወጥም። ሌላ አውታ ስለተዋለ ሌላ ነው ስለተዋለ ግን ምንም አይሆንም አይሆንልህም አለው። እነ ፍቀድልኝ። እሺ ፈቅጄልሃለሁ። እስኪ በል ምን አጀሪ ታዲያ ተፈቀደለትማ የገመሉ ጠባጮች አሉ የበሬ ላም ጠባቂዎች አሉ፣ የፍየል የበግ ጠባቂዎች አሉ። የሁሉ ሀብት አለ፣ የሁሉ ሀብት በአንዲት ሰዓት የጨለማ መለየት አጋት አጋንት አዘዘና በአንዲት ሰዓት አወደማቸው። የዮበን ሀብት የዮበን ሀብት ገመሬሽ የሚጠብቁ እያረጡ ሁደው ው

ታዲያ አይፈንገሉ የሚሸገራችሁ እግዚአብሔር ሰጠኝ እግዚአብሔር ነሳኝ ካላችሁ ክፉ አልተናገረም። በጣም ሰጭ እግዚአብሔር ነው፣ ነሹም ምሻ እግዚአብሔር ነው። እግዚአብሔር ሰጠ እግዚአብሔር ነሳ፣ ምን ችግር አለ? የእሱ እጅ አይታጠፍ እንጂ ምን ችግር ያለው እሱ አይደል የሰጠኝ እርር አለ እግዚአብሔር ሲያምን እግዚአብሔር ሲያመልክ ከዛ ወደዛ የለነዚያ ፈይቶ ዘለቀ። ደግሞ ሁኛው ሰማኝ። አሁን እኮ እዮብ ያመሰገነህ እዮብ መልሶ እንደገና ይሰጠኛል ሁለም የእሱ እጅ አይነሳኝም ሞልቶታል ብሎ ልጆችም ደግሞ አሁን ሁላቸውም አስራ አምስቱ ሀብታሞች ናቸው። እነሱም መልሰው እንደገና ያለ ሙተራ አሁኑ ብሎ ነው ቆሉ ልጆቹን ብጨርስ ግን ብትፈቅድልኝ በእንድ ጊዜ ክደህ ነበር ሉ ህድ ፈቅጀልሃለሁ። ዋሽታ ነው ምትቀር እንጂ እዮብን ምንም ቢሆን አይመልስም አላልኩህም። ትልቅ ወንድማቸው በሬ አርዶ የስላሴን ዝክር ጥርቷቸው ከፎቅ ውስጥ ገብሶ እየበሉ እየጠጡ እየተደሰቱ ሳለ ይገባና ያንን ፎቅ ድርምስ ቢያደርገው አንድ በአይዴ ተጠርቶ ተቀምጦ ነበር፣ ከነሱ ጋራ ሌላ ሁሉ የነሱ ወንድሞች ናቸው። እህቶቹ በአንድ ሁሉም ደምስስ አረዳቸው። ያ በአይድ እየሮጠ ህዶ አረ ልጆችህ ፎቁን ደምስሶት እንዲህ አድርገ ሁሉሞት እሱ ራሱም ትልቁ ራሱ ሞተ። ያዘው ደመሰሳቸው። እኔ ግን ሲፈርስ ገና ወጥቼ መጣሁ አሉ ባይድ ነውና አልነካውም ለሱ አይ አይ ሞኞች፣ የሱ ፈተና አይደለው ለዚህ እግዚአብሔር ከሆነ ሰጠኝ። ታዲያ ምን ችግር አለ? ይደምሳቸው፣ አለው በልጆቹ እኮ አለ ዘነም ይውደ እዩ

ቅዱስ እያው እንደታጠረችው እግዚአብሔር መስገን አንቺ ቅድስት ስቧጥስታቸው ነው እንጂ አንቺ ምን አለች፣ እንዳደራክሽ ቀንብላቸው ስያቸው የሚጠጣም የሚበላ እንዳለ ካለሽ ይላል። አንተ ንጠጣ ከአንተ ነው ነስተህ ልጆችህ ሳይቀሩ ደምስህ አሁንስ፣ እንደገና እግዚአብሔር ይመስገን ትለዋለህ። እግዚአብሔርን ብትሰድበው እኮ ሁሉ ሀውሴ ይመለስ ነበር አለው። አረ አንተ ደግሞ ማነህ? እግዚአብሔርና ከእኔ ምን አገባህ? የፈጠረኝ አምላክ ነው ል ልታስክድ መጣኸው ብሎ ሲያማት በ ጠፋ አየው ተስፋ ቆረጠ። አይ እንግዲህ ይሄን መናቂያ አይሆንልኝም። ምሽቱ ነው መስገዳት አለና ከወንዝ ላይ ንጉስ መስሎ ሰራዊቱን አስከትሎ ከወንዝ ላይ ቆየ። እሳ መድጋዋን ይዛ ውሃ ትቀዳ ስትመጣ፣ አንቺ የማን ምሽት ነሽ? አንቺ የመሰለ ወይዘሮ የማን ምሽት ነሽ? እኔ አሁን ምሽት የምታቡኝ? ያው ደህና ሴት

አዎ ጥምቡ ሸቶት ማውቁ ኩል ሰባት አመት ሙሉ ምን ጫርገ እያጠበች በላባ ዶሮ እያደረገች እያጠበች ጥበው ነበረች። ሰውነቱ ሸተታት እና እንዲህ አርገ ሸፈን አርገ አፍንጫው አው ወይ እኔ መከረ፣ አይ አይ መከረ፣ አይ እንዲህ አለ። ለካ እንዲህ ሁሉ ጥምብ ደሞ ደው አይ እኔ መከረ እያለች መጣች። አረ አንሳሪ ስሟ ጠፍቶኛል እንጂ ያ ስሟ አውቀዋ ነበር። አንቺ ሰው አግኝተሽ ኑሯል ነው አላት። ነብዬ ነውና መንሳቡን ብቻ ነው። አረ ንጉስ ነው፣ ንጉስ ነው ሰራዊቱ ምሽተ ሙታብኝ ምሽተ እንደ ላገባኝ ምሽቴ ልሰልሽ ብሎ ለምኖኝ አሁን አንተ ውሃ

ሰሙ ወደቀች። ከዛ መሬቱ የት ሄደ? ያ ሰውዬ ቀልቧ ተመለሰ። ይህ ሰውየ እንደዚህ ምን ነበረ? የት ሄደ? ስራው እሱ የለም። ቀና ብላ ብታይ ሰማይ፣ ዝቅ ብላ ብታይ መሬት። መሪ ከምን እንደ ወደቀች አታውቀውም። ማልቀስ ጀመረች ከድቼ ነበር ኩይና አሁን ወደ ወደ ቤት የመልሰኝ ባክህ በጸሎትህ እያለች ትለምን ጀመረች። ቅዱስ ሚካኤል ታዘዘ። ሄድ ወስደህ አንተ ወስደህ ከቤቷ ገባት። እቺ እብድ ሴት ሁለት ጊዜ አያልፍም አልፈ መላከ ያር መጣና ቅዱስ ሚካኤል አፈፋ አድርጎ ወስዶ ከቤቷ ላይ ጣላት። ሀበሩ ላይ ወስዶ ቃል ሲያነባ

ምን እንድነሳው እንደሆነ እንጂ እኔ ምን አቅም እንሮኝ አሉ። ስትና ልምዳቸው ነውና ጸድቀን በሉና ወደ ታዝያለሁኝ ወደ ገነት ማየ ህይወት ወስደህ እጠባቸው ብሎኛል፣ ኢየሱስ ክርስቶስ አለ። አፈፍ አድርጎ ወስዶ አጠባቸው። እሷ አስራ አምስት ዓመት ቆንጆ ሆነች። እሱ የ30 አመት ጎበዝ ሆነ። አይ ግሩም ነው። የእግዚአብሔር ስራ ድንቅ ነው። በጣም አባቴ አይደንቅም? አይደንቅም አይገርምም? በጣም እንጂ። ቦሉ እንደገና መልሳችሁ ተጋቡና ልጃችሁን ተገነታላችሁ መልሳችሁ ግን 15 ሰጥቻችኋለሁ አሉ። አለ ኢየሱስ ክርስቶስ ተገለጸላቸው። አመስግነው ተጋቡ እንደገና እንደነበረው መልሶ ሰባት ሴት እና ስምንት ወንድ ደግሞ እንደገና ወለዱ። ከመሬት ታድሰው ታድሰው እንደገና ታድሰው እንደገና እ በጣም ይገርማል። ታድሰው እንደገና ይኸው እንደዚህ ነው የሚያደርገኝ አምላክ ኢየሱስ ክርስቶስ እ የእግዚአብሔር አብ ልጅ በአንድነት በሦስትነት የተመሰገነ ይሁን አሜን እ እሱን ከለመነው እሱን ካመነ ምንም የሚነካን ነገር የለም። ደክሞ ይቀራል። እኩይ በከንቱ ነው የሚቀረው። ይውድ አሁን የሱ ሰፈራ የሱ ባሮች አይሁድ ናቸው። ዋናው ቦታው መሰረቱ ሰው ነው የሚወሉ ደግሞ ይውልህ አጋንት ሰብሯቸው አብደው ማለት ነው። በገዛው ወገናቸው በገዛ ሰውነታቸው ይበላሉ።